ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የመስከረም 26 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አርበኛ ዘመነ ለኮማንዶ ተመራቂዎች የእንኳን ደስ አላችሁ መልእክት ባስተላለፈበት ጽሑፉ አለምን ጉድ የሚያሰኙ ዘመቻዎች ይኖሩናል ሲል ተናግሯል። አፋባሃ በተለያዩ ግንባሮች እያካሄደ ባለው ውጊያ ከፍተኛ ድል ማግኘቱን አስታውቀዋል። ዝርዝር የግንባር መረጃ አለን። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ ህወሓትን ለመታደግ መስራት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 አርበኛ ዘመነ ለኮማንዶ ተመራቂዎች የእንኳን ደስ አላችሁ መልእክት ባስተላለፈበት ጽሑፉ አለምን ጉድ የሚያሰኙ ዘመቻዎች ይኖሩናል አለን። በዛሬው ዕለት መስከረም 26 2018 ዓ.ም በአፋ ባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የመንገሻ አቲከም አምስተኛ ክፍለ ጦር ቡሬዳሞት ብርጌድ ስር ስለተመረቁ የኮማንዶ አባላት የእንኳን ደስ አላችሁ መልእክት አስተላልፈዋል። አርበኛው በመልእክቱ መሰባሰባችን ይቀጥላል፣ መሰልጠን ማሰልጠናችን ይቀጥላል፣ መታጠቃችን ይቀጥላል፣ ለህልውናችን ዋጋታችን፣ ይቀጥላል ብለዋል። ምክንያቱም በዘመኑ ልክ ያልተዘጋጀ ህዝብ ይጠፋል፣ ዘመኑን ያልዋጀ ትውልድ ይበተናል፣ ያለው ዘመነ የትኛውም ማህበረሰብ አለም በየቀኑ ለምትደግሰው ጥፋት ዝግጁ ካልሆነ ይቀሰፋል። የየትኛው ማህበረሰብ ቀጣይነት የሚረጋገጠው ለሚገጥመው ፈተና በሚሰጠው ምላሽ ልክ ነው ሲል አብራርተዋል። የገጠመን የህልውና ፈተና ነው፣ ለሱ ተገቢውን ምላሽ እየሰጠን ነው። ከከበቡን ጠላቶችና ነገና ከነገ ወዲያ ከሚፈጥሩልን መከራ አኳያ ሁሌም የበለጠ መዘጋጀት ስላለ ብን እንደዚህ መሰልጠንና መታጠቅ ጠላትን በልኩ መከላከል ይቀጥላል። እስከ ምጻት ዋዜማ እንሰለጥናለን፣ ራሳችን እናዘጋጃለን በማለት አብራርተዋል። የዛሬ ቁመናችን የትናንት ወዲያ ገናና ታሪካችን ካወረሰን ኩራትና የትናንት ውርደታችን ከፈጠረው ቁስላችን ላይ እየበቀለ ነው። ክብርና ኩራታችንን እንንከባከባለን፣ እናፋፋዋለን። በቁስላችን እንቆጫለን፣ እንንገበገባለን ዳግም እንዳንቆስል ሌሊትና ቀን እንሰራለን፣ ብሏል። ዛሬ የቀደመው ግርማዊ ማንነታቸውንም የትናንት ህመማቸውንም ወደ ኃይል ወደ ገንቢ ጉልበት ቀይረነዋል በመሆኑም ነጋችን ሰላማዊና ዛሬ የቀደመው ግርማዊ ማንነታችንም የትናንት ህመማችንንም ወደ ኃይል ወደ ገንቢ ጉልበት ቀይረነዋል። በመሆኑም ነጋችን ሰላማዊና ብሩ ብሩህ ይሆናል ሲል ገልጿል። ትግላችን በብዙ ውጣ ውረዶችና ወጀቦች መሀል እያለፈ እዚህ ደርሷል። ዛሬ ላይ ተስፋና ድልን ያዘለ ነገን ጨብጧል። የቀን ጉዳይ እንጂ የማሸነፍ ችን ትንክሳር ሰማዩ ላይ በቀይ ቀለም ተጽፏል። ያፍረከረከን ጠላት ያፍረከረክነውን ጠላት በእርግጠኝነት እናሸንፈዋለን ይላል። በቀን ተቀን የትግል ህይወታችን ውስጥ ከጎናችን ካለ ታጋይ ሊነሳ የሚችል ትግልን መቋቋም ትልቁና ከባዱ የትግሉ አካል ነው። መድኃኒቱ ቅንነት፣ ወንድማማችነትና የምር ጓዳዊነት ነው። እርስ በርስ እንዋደድ። የሰው ልጅ ቅን ሆኖ የከሰረው ክፉ ሆኖ ያታረፈው ነገር የለም። ቅን እንሁን ብሏል። የአማራ ትግል እየተሰበሰበ ነው። ከዚህ የበለጠ ቅልብጭ ብሎ መ ሸከፍ ይኖርበታል። ለድላችን በሚያስፈልገው ልክ ጥብቅ ብሎ መቋጠር ይኖርበታል። ተርፎን የምንተወው ታጋይ እና በቅቶን የምንጥለው አታጋይ አይኖርም። ይህም እንዲሆን እየተሰራ ይገኛል። በቅርቡ ዓለምን ጉድ የሚያስብሉ ዘመቻዎች ይኖሩናል ሲል አብራርተዋል። አፋ ብሃ በተለያዩ ግንባሮች እያካሄደ ባለው ውጊያ ከፍተኛ ድል ማግኘቱን አስታወቀ። በዛሬው ዕለት ማለትም መስከረም 26 2018 ዓ ም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር አካል የሆነው ዛምበረሃ ብርጌድ ደጀን ወረዳ የሚገኘውን የአገዛዙ ካምፕ በመስበር የአስክሬን ክምር አድርጎታል። ዛምበረሃ ብርጌድ በፈጸመው በዚህ ኦፕሬሽን 16 ሚሊሻ እስከ ወዲያኛው ሲገደሉ ሁለቱ ከባድ ቁስለኛ ሆነዋል። እንዲሁም ሰባት መሳሪያ ተማር በሌላ በኩል ጀብደኛው ጎጃም አገው ምድር ክፍለ ጦር አስደማሚ ድል አስመዝግቧል። ቲሊሊ ዘንገና ብርጌድ ቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ እና ጊዮን ብርጌድ በተሳተፉበት አውደ ውጊያ 18 ክላሽና በሺዎች የሚቆጠር ተተኳሽ ተማርኳል። ከጠዋቱ 12 ሰዓት እንጅባራ አቅራቢያ ምርክታ ተብሎ የሚጠራው አካባቢ የተጀመረው ውጊያ ለተከታታይ አራት ሰዓታት በመዝለቅ በኮንክሪት የተሰራውን ምሽግ በማስለቀቅ 31 አድማ ብተና እስከ ወዲያኛው በማስወገድ ከ10 በላይ ቁስለኛ ወደ እንጅባራ ጋራ ሆስፒታል ገብቷል። በተፈጸመው ጥቃት እንከን የለሾቹ 18 ክላሽ በመማረክ የጠላትን ኃይል ሙትና ቁስለኛ በማድረግ ታላቅ ኪሳራ አድርሰዋል። በሌላ በኩል ተጠናክሮና በድል ታጅቦ በቀጠለው ዘመቻ አርበኛ አደማሌ ወይም አባናደው ወልዲያ ሀራ መገንጠያ ጉምሩኬላ ላይ አንድ ፓትሮል የብልጽግና ካድሬ እስከ አጃቢዎቻቸው በአርፒጂ ተደምስሰዋል። አሳምነው ክፍለ ጦር ሁለተኛ ሻለቃ ቃኝ ዛሬ መስከረም 26 2018 ዓ ም ማለዳ ሀራ አድረው ወደ ወልዲያ ይጓዙ የነበሩ የሰሜን ወሎና ወልዲያ ከተማ የተለያዩ የጸጥታና የፖለቲካ አመራሮች መካከል አንዱን ፓትሮል ሙሉ ለሙሉ በአርፒጂ ያጋዩት ሲሆን አንድ መቶ አለቃ አመራርን ጨምሮ ሶስቱ ወዲያው ሲሞቱ የጉባላፍቶ ወረዳ ፖሊስ አዛዥ ኮማንደር ዝናቤ አክለን ጨምሮ አምስቱ ከባድ ቁስለኛ ሆነዋል። ጥቃቱ የተፈጸመው የብልጽግና አመራሮቹ ወልዲያ ከተማ ማደር ስለማይችሉ ሐራ ከተማ አድረው ማለዳ ወደ ወልዲያ ከተማ እየተጓዙ ባሉበት ሲሆን ይህንን መሰሉ እርምጃ በቀጣይም ባንዳና አገራ ፍራሽ ላይ ተጠናክሮ ይቀጥላል ተብሏል። በተያያዘ መረጃ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ዛሬ መስከረም 26 2018 ዓ ም ስቦ ማስገዳቱን በውጤት አጠናቋል። ጎንደርና ጠዳ ከተሞች የነበሩ የአገዛዙ አድማ ብተና አባላት ለመንግስት ሎሌ መሆንና ህዝብ ላይ መተኮስ በቃን በማለት የጎንደር የበጋሻው ክፍለ ጦር አሃድ የሆኑትን ፋሲለደስና ቃኘው ብርጌድን እየተቀላቀሉ ይገኛሉ። የአድማብተና አባላቱ አንድ ብሬን፣ 11 ክላሽንኮቭ፣ 13 ቦምብ፣ 23 ካዝናና በርካታ ተተኳሾች ይዘው በፍቅር የተቀላቀሉ ሲሆን አንድ ብሬን ከ3 ክላሽ ቃኞ ብርጌድን፣ 8 ክላሽ ደግሞ አጼ ቴዎድሮስ፣ 8 ክላሽ ደግሞ አጼ ፋሲል ብርጌድን ምርጫቸው አድርገዋል። አሁን ላይ ጠዳ ከተማ ያሉ የአገዛዙ የፖለቲካ አመራሮች፣ የአድማ ብተናና ፖሊስ አባላት ከስቦ ማስገዳቱ እጃቸው አለበት በማለት ተጠራርገው ታስረዋል። ውጥረቱም አይሏል። ምናልባት የእርስ በርስ ግጭት ሊነሳ ይችላል። የጎንደር የበጋሻው ክፍለ ጦርንም ማንም የአማራ ተወላጅ ለበሰበሰ ስርዓት ማገዶ መሆን የለበትም፣ በማለት ኑ ራሳችሁን ከሞት ታደጉ፣ ሁሌም ከመተኮሳችን በፊት ከመጣችሁ በራችን ክፍት ነው እያልን፣ ለጊዜው ስማቸውንና ፎቶቸውን ለደህንነት ሲባል ከመግለጽ ተቆጥበናል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደ ህወትን ለመታደግ መስራት ኩነኔ አይደለም አሉ። በመቀሌ ከተማ ብሔራዊ አንድነትንና ደህንነትን ማረጋገጥ በሚል በተጀመረው ጉባኤ ላይ ንግግር ያደረጉት የክልሉ ፕሬዝዳንት ሌተናል ጀኔራል ታደሰ ወረደ ህወትን ለመታደግ መስራት የሚኮነን አይደለም ሲሉ ተናግረዋል። በዚህ ኮንፈረንስ ላይ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀኔራል ታደሰ ወረደ እና የህወት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤልን ጨምሮ በርካታ አመራሮችና የከተማው ነዋሪዎች ተገኝተዋል። በኮንፈረንሱ መክፈቻ ላይ ንግግር ያደረጉት የክልሉ ፕሬዝዳንት ይህን ኮንፈረንስ ማዘጋጀት ያስፈለገው በህልውና ስጋት ውስጥ ያለችውን ትግራይን ለማዳን መሆኑን ገልጸዋል። ጨምረውም በክልሉ ውስጥ የተፈጠረውን አንጻራዊ ሰላም ለማስጠበቅ ጦርነትና የጦርነትን ወሬ ለማስቀረት እንዲሁም የተፈናቀሉ ዜጎች ወደ ቤታቸው እንዲመለሱ የተቻለንን ሁሉ እያደረግን ነው ያሉት ፕሬዝዳንቱ አዲሱ ዓመት የሰላም መልካም ምርት የሚገኝበት፣ ተፈናቃዮች የሚመለሱበት እንዲሁም የትግራይ መልሶ ማገገም የሚከናወ ንበት አመት እንደሚሆን ምኞታቸውን ገልጸዋል። ሲቀጥሉም ይህ እንዲሆን የትግራይ ተወላጆች አንድነታቸውን ማጠናከር እንዳለባቸው አሳስበዋል። ሲናገሩም ትግራይ ያለባትን ሁሉን አቀፍ ችግር ለመቅረፍ የትግራይ ተወላጆች አንድነትን ማጠናከር ወሳኝ ነው፣ የውጭ ኃይሎች ከህዝቡ ችግር ጋር ምንም ግንኙነት እንደሌላቸው መረዳት ይገባናል በማለት አስረድተዋል። ጨምረውም በትግራይ ተወላጆች መካከል ያለውን የአንድነት ክፍተት እንደ መልካም አጋጣሚ በመጠቀም ህዋትን ለማጥፋት ጥረት እየተደረገ መሆኑን አስታውቀዋል። ህዋትን ማጥፋትም ሆነ ማዳን የሚቻለው በአባላቱ መሆኑን ጠቅሰውም ህዋትን ለመታደግ መስራት የሚኮነን አለመሆኑን አስረድተዋል። ጀኔራሉ ሲቀጥሉም የዚህን ታላቅና ዘላቂ ፓርቲ ደህንነትና ቀጣይነት ለማረጋገጥ የምንችለውን ሁሉ የማድረግ ኃላፊነትና ግዴታ አለብን ያሉ ሲሆን ለዚህም የህዝቡ አንድነት እንደሚያስፈልግ ገልጸዋል። በሌላ በኩል የህዋት አርሚ 35 ጽናት የሚል ስያሜ የተሰጠው የኮማንዶ ሰራዊት በትናንትናው ዕለት በርካታ አባላትን እንዳስመረቀ ታውቋል። በሶማሊያ ፕሬዚዳንት ጽፈት ቤት አቅራቢያ በሚገኝ እስር ቤት አጠገብ አልሸባብ ጥቃት ፈጸመ። የሶማሊያ ጦር በሞቃዲሾው ፕሬዚዳንታዊ ጽፈት ቤት አቅራቢያ በሚገኝ ዋና እስር ቤት ላይ በአልሸባብ ታጣቂዎች የተከፈተውንና ለስድስት ሰዓታት የፈጀውን ከበባ በማክሸፍ ሰባት የቡድኑን ታጣቂዎች መግደሉን የሶማሊያ መንግስት አስታውቋል። ጎድካ ጂሊኮ የተባለ እስር ቤትን ኢላማ ባደረገው የቅዳሜ ዕለቱ ጥቃት ሰላማዊ ሰውም ሆነ የጸጥታ አስከባሪ አለመገደሉን የሶማሊያ መንግስት አስታውቋል። የአልሸባብ ቡድን ለጥቃቱ ቡድኖቹ ኃላፊነት የወሰደ ሲሆን ይህም ቡድኑ በቅርብ ዓመታት በሶማሊያ ውስጥ ከፈጸማቸው ተከታታይ ጥቃቶች መካከል አንዱ ነው ተብሏል። አልሸባብ ጥቃቱን የፈጸመው የሶማሊያ መንግስት ከዚህ ቀደም በሞቃዲሾ በደህንነት ምክንያት ተዘግቶ የነበረ ዋና መንገድን ከከፈተ ከጥቂት ሰዓታት በኋላ ሲሆን በጥቃቱ ያመለጠ እስረኛ ለመኖሩን አሶሽየትድ ፕሬስ የዜና ወኪል ዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ጥቃቱን አስመልክቶ ባወጡት መግለጫ ጥቃቱን በጽኑ ያወገዙ ሲሆን ለሶማሊያ መንግስት ለማስቀመጥና ለተጎጂ ቤተሰቦች የተሰማቸውን ጥልቅ ሀዘን ገልጸዋል። አያይዘውም ህብረቱ በሶማሊያ በአፍሪካ ቀንድና በመላው አህጉር ያለውን የሽብርተኝነትና የጽንፈኝነት ስጋት ለማስወገድ እንዲሁም የሶማሊያን መንግስት ለመደገፍ ያለውን ሙሉ አጋርነትና የማይናወጥ ቁርጠኝነት አረጋግጠዋል። የፈረንሳይ ጠቅላይ ሚኒስትር አንድ ወር ሳይሞላቸው ስልጣን መልቀቃቸው እያነጋገረ ነው። ጠቅላይ ሚኒስትር ሆኜ ለመቀጠል የሚያስችል ሁኔታ አልተሟላም ሲሉ ለስልጣናቸው መልቀቅ ምክንያት የሆናቸውን ገልጸዋል። የፖለቲካ ፓርቲዎች ስምምነት ላይ ለመድረስ ፈቃደኛ አለመሆናቸውንም ተችተዋል። ከፕሬዚዳንት ኢማኑኤል ማክሮን ጋር ለአንድ ሰዓት የዘለቀ ውይይት ካደረጉ በኋላ ከስልጣን መልቀቃቸው በይፋ ተገልጿል። የቀድሞው ጠቅላይ ሚኒስትር ፍራንኮስ ባይሩ አስተዳደር መንኮታኮቱን ተከትሎ ከ26 ቀናት በፊት ነበር ስልጣን የተረከቡ ተሰብሰቡት ከቀድሞ ጠቅላይ ሚኒስትር ካቢኔ እምብዛም ያልተለወጠውን የሴባስቲያን ለኮርኑ አዲስ ካቢኔ የፖለቲካ ፓርቲዎች ተችተዋል። ምርጫ ቀድሞ እንዲካሄድና ማክሮን ስልጣን እንዲለቁም ጫና እያደረጉ ነው። ማክሮን የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በ2027 ከመገባደዱ በፊት ከስልጣን እንደማይወርዱ ተናግረዋል። የቀኝ ዘመሙ ናሽናል ራሊ ፓርቲ ምክትል መሪ ማሪ ለፔን አሁን ማድረግ የምንችለው ምርጫ ማካሄድ ብቻ ነው ብለዋል። እስካሁን ቀልዱ ቀጥሏል። የፈረንሳይ ህዝብም መሮታል። ማክሮን አገሪቷን አጣብቂኝ ውስጥ ከቷል፣ ሲሉም አክለዋል። በቀጣይ የሚሆነውን የሚወስኑት ማክሮን ናቸው። አዲስ ጠቅላይ ሚኒስትር ሊሾሙ ወይም ስልጣናቸውን ሊለቁ ይችላሉ። ሌላው አማራጭ ካቢኔያቸውን መበተን ይሆናል። ከሶስቱ አማራጮች ለእውነታቸው የቀረበ የሚሆነው አዲስ ጠቅላይ ሚኒስትር መሾም ነው። ሰባሽን ሌኮርኑ ለፕሬዚዳንት ማክሮን ታማኝ ቢሆኑም በስልጣን አልቆዩም። ግራ ዘመም ፖለቲከኛ ሊሾሙ ቢችሉም ሶሻሊስት አመራር እንብዛም ሊቀጥል አይችልም። ስለዚህም አዲስ ምርጫ የሚካሄድበት እድል ሰፊ ነው።